ተጨባጭ ችግሮች ማንሳት ስላለብን በአሁኑ ሰዓት የሚስተዋሉ እህቶቻችን ላይ ያው ሱሪ አለበስን በሚል ጉርድ ይለብሳሉ። አንደኛ ጉርዱ ወይ ጠባቢ ይሆናል። ግን ማጆሪቲ አሁን ዘጠና ፐርሰንት አዲስ አበባ ላይ የምናየው የወጣቶች ተማሪ አካባቢ ጉርድ ነው። ይሄ ባትን የሚያሳይ የሆነ ነው። እስከ ግማሽ ድረስ የሚታይ ነው። እንደው ፋሽን ነው እባቸው ይሄ ነገር እና ለእነዚህ እህቶቻችን እንደው መልዕክት ተዘዘዘብ ሂጃብ ሲባል ሹሩጦች አሉት። ዛሬ ዛሬ ሰዎች ግን ሂጃቡንም ራሱ የውበት መገለጫ አድርገው እየተጠቀሙት ነው። ሂጃቡ ሂጃብ የሚያስፈልገው ሆኗል ሌላ ሂጃብ ያስፈልገዋል እሱም ራሱ ማለት ነው መጀመሪያ ሂጃብ ቅርጽን የሚያሳይ መሆን የለበትም ነው ሸርጡ ይሄ ወጠርጠር ያለ ነገር ከሆነ ደግሞ የሰውነትን አካል ከፋፍሎ ነው የሚያሳየው ጡት ወደፊት ሌላ ወደኋላ ጎልቶ ይታያል ይሄ ክልክል ነው እንደገና ደግሞ ሙሉ ሰውነቷ መሸፈን አለበት። ሂላፍ ያለው እች ከቁጭጡት በላይና የፊት ዳራ ነው። የፊት ዳራውም ራሱ ይፈቀዳል የተባለው ጌጣጌጥ እስከሌለ ድረስ ነው ፊቷ ላይ። ዛሬ ዛሬ ግን የተለያዩ ነገሮችን ተቀብተው ነው የሚወጡት፣ ሌላ ሰው ሆነው ነው የሚወጡት። በቤታቸው ውስጥ ራሱ በዛ መልኩ አይዋቡም። ይሄ አላህ እንፈራለሁ የሚል ሰው እንግዲህ ራሱን መሸወድ የለበትም። እንደዚህ ካደረጉ መሸፈን ይወጅባቸዋል፣ ነው ሸርዑ የሚለው ምክንያቱም ወላ ዩብዲነ ዚነተሁን ነው ብሏል። ውበታቸውን ማጌጫቸውን፣ ማጌጫ ካደረጉ ኩል ካለ ይሄ ከንፈር ላይ የሚቀባባቸው ነገሮች፣ የፊት ክለር የሚቀያየሩ ነገሮችን ካደረጉ መሸፈን ይወጅባል ነው የሚለው። ይሄ ለዛው ለትዳር ጓደኛዋ ማድረግ የሚገባትን አደባባይ ላይ አላፊ አግዳሚው ማድረግ ወንጀል ነው። ከዛ ውጭ አጠቃላይ ሂጃብ ምንድን ነው? መላ ሰውነት መሸፈን መሆን አለበት። ፋፋድ መሆን አለበት። ማለት እግሯ ጋ ያለው መሸፈን ያለበት ይህ ብቻ ነው። ላፍ ያለው ይኸውም፣ እኮ ላፍ ያለበት ነገር ነው። ከዛ ከታች ያለው ሙሉ ለሙሉ መሸፈን ያለበት ሓታ ምንድን ነው በታይት ወይም ደግሞ በስስ ሱሪ ነገር ተሸፍኖ ከላይ ጉርድ ቢለበስም መልኩ ስላልታየ ብቻ በቂ ነው አይባልም። እግሯን ያሳያል። ስለዚህ ሙሉ ሰውነቷ ሰፊ በሆነ ልብስ፣ ፈጥፋት በሆነ ልብስ መሸፈን አለበት። ከጌጣጌጥ ደግሞ የጸዳ መሆን አለበት ሂጃቡ ራሱ ጌጥ ያለው ሆኖ ነው እያየነ አሁን እዚህ ላይ ጸጉራቸውን ከፍ ያደርጋሉ በሆነ መንገድ ማለት ነው። ከፍ ማድረግ ክልክል ነው። ከአስኒመት ልቡክት የሚለው ሀዲሱ ይሄንን ነው። ጸጉሩ እንደዛ መሆን የለበትም። ከዚያ አልፎ ፀጉሩን ማነው ጨርቁን የሚያስይዙበት ራሱ ጌጥ ያለው ሁሉ እያየ ሆነ ያለ እዚህ ላይ ያለው ማለት ነው። እንደገና ጨርቁ ተመርጦ ነው ከእኔ ፊት ጋራ ማች የሚያደረግ ተብሎ ማለት ነው። አንቺ ፊት እንዳይታይ ነው የተፈለገው። ለምንድን ነው የበለጠ ፍንት ውንድል የሚደረገው ማለት ነው። ያ ተፈልጎ ይደረጋል። ይሄ ከአስኒመት ልቦክት ማለት እንደ ግመልሻኛ ማለት ነው። የግመልሻኛ እዚህ ላይ ከመር ያለው ሆኖ አንዳንዴ ወደጎን ያጋደለ ነው የሚሆነው። የተራቆቱት ወይም ደግሞ ጸጉራቸውን የገለጹት ሴቶች የሚያደርጉትን ነገር ወይም በጉፍታ ሽፋን ያደርጋሉ ለበስን የሚሉትን ሰዎች ማለት ነው። ይሄም ሌላ ችግር ነው፣ ፊትና ነው። ስለዚህ ከምንም በፊት አላህም መፍራት ነው ያለባቸው ሴቶች። ይሄ ነገር የሚደረገው ለወንዶች አይደለም፣ ለትዝብትም አይደለም፣ ለብሳለች አልለበሰችም ነው መባል አይደለም፣ ዒባዳ ነው። ለዚህ ነው አላህ ስብሐነሁ ወተዓላ ወሊባሱ ተቅዋ ዛሊከ ኸይር የሚለው የተቋ ልብስ የተሻለ ነው ይላል። ተቋ እዚህ ውስጥ ካለ ሌላውን ሰውነትን የመሸፈኑ ጉዳይ የእውነት ይሆናል። አለዛ ሂጃብ ተብሎ አባያ ተብሎ ጫፍ ጫፉ በተለያዩ ወርቅም መሰል ነገሮች የተዘመዘመ ጥልፍ ያለው እዚህ ላይ ምናምን አንዳንዴ ከዛም አልፎ ስም እስከ ማጻፍ ድረስ የሄዱ አሉ። ውጭ ዓለም ማለት ይሄ እንግዲህ ማስታወቂያ ያለጥፎ መሄድ ማለት ነው። ስልክ ቁጥር ነው የቀራቸው። እንዲህ አይነት ነገር መሞከር ነው። ዛስ ተማርክ ዛለብን ነው። ምናልባት እነዚህ ክፍተቶች ቢፈጠሩ ወይ ጥባብ ወይ አጭር፣ ወይም እንደዚህ ቅርጽ ያለ ወይም እንትን የሚያሳይ ነገር ብትለብስ ያለባት ወንጀል ምንድን ነው? ዜና እኮ ማለት ነው። ዜና ማለት ነው። እንደገና ወንዱንም ደግሞ ለዜና መጋበዝ ማለት ነው። ዜና ማለት ደግሞ የግድ ጾታዊ ግንኙነት ብቻ አይደለም። አይኑ ተዝኒ በዜና ነው። አይኑም ዜና ይሰራል። ይሄ ማለት በሰላም የሚሄደውን መንገደኛ ወደ ራስ መሳብ ማለት ነው። ሸሪዓው ከዚህ አልፎ ኮቴያቸው እንኳ ሲረግጥ ወላ የضሪብ ነቢ እርጁልህና ይላል። በእግራቸው ቸባ ያደርጉ ከሂጃቡ በስተጀርባ እግራቸው ላይ የተደረገ አልቦ ካለ የዚያን ድምፅ እንዳይሰማ ማለት ነው። መስማቱ እንዴት ወስዋስ እንደሆነ ተቁል ሻዕር ልዓረቢ ተስማሁ ልልሑልይ ወስዋሰን ይላል። ወስዋስ አለው እሱ ራሱ ጌጣ ጌጥ ሲንኮሻኮሽ ማለት ነው። ያ እንኳን እንዳይኖር የድምፅ ቅላጼ እንኳን። ወንድ ግብዝ ነው፣ ሀቂቀት ነው ነጋገርና። በትንሽ ነገር ፈየጥመ አለዚ ፊ ቀልቢ መረብ ነው ሚለው፣ በቀልቡ ላይ በሽታ ያለበት ሰው እንዳይጓጓ። ለመጥፎ ነገር እየጋበዘችው ነው ያለችው። እሱ ራሷ መጥፎ ላይ ሆና ሌላውም ደግሞ ወደ መጥፎ እንዲሄድ። ዘመኑ ደግሞ የፈተና ዘመን ነው እንደምታየው፣ የፈሳድ ዘመን ነው። በዚህ ዘመን ላይ ሰው ጥንቃቄ አድርጎ እንኳን እያለ ፈተናዎችን ነው የሚጋፈጠው።

ማኢላት ወደ መጥፎ ነገር ያጋደሉ ናቸው። ከነሱ ጀመረ በእነሱ ላይ ሳይቀር ደግሞ። ሙሚላት ሌላውን ደግሞ ወደ መጥፎ ነገር እንዲያዘነብል የሚስቡ ናቸው፣ ጎታቾች ናቸው ማለት ነው። እና ናሚሳት ሙተነሚሳት የሚልም ሪዋያ ሌላ ተጨማሪ አለ። የቅንድባቸውን የሚቀነዳደቡ ዛሬ ዛሬ ይሄ በግልጽ የሚደረግ ነገር ነው። ሴቶች ያደርጉታል። ያለውን ቅንድም ያሳሱና የሌለውን ደግሞ ባዶውን ለመሙላት መከራ ይታያል። አላ የፈለቀውን አላህ ክልቀት መተው እየቻሉ ማለት ነው ራሳቸው ቡክት የተባለ የግመል ዝርያ አለ። ግመሉ ሻኛው እንዲቀመር ልና ጎንበስ የሚል ነው። ራሳቸው የቡክትን ሻኛ ይመስላል ጸጉራቸው ላይ የጅድና አልጀነተ ጀነት አይገቡም። ወላ የጅድና ሪሐ ከባድ ነገር ነው። ሽታውንም አያገኝም። ይሄ በዲን ስም የሚደረግ ሽወዳ ነው። በአንድ ፊቱ የወጡት ሰዎች ከሚያደርጉት ያልተናነሰ አንዳንዴ በየሱቆቹም እያየሁ ነው እንዲህ አይነት ነገር ስራዬ ብሎ ትንሽ ፊቷ ፈካ ያለ ሴት መርጦ በዚህ መልኩ አልብሶ ነው የሚያስቀምጠው ማንን ነው የምንሸውደው ስብሀነ አላህ ቢስሚ ልሒጃብ ማለት ነው እና ይሄ ሁሉ ወንጀል ነው ጀነት አያገኙም ሽታዋንም አያገኙም ሽታዋ ከይህን ያህል ርቀት ወዳኔ ያለው ወይነ ሪሐ ያህለ ዩጀድ ሚን መሲረቲ ከዛ ወከዛ ብለው ነው ነቢዩ ስለ ላሁ ሰለም የተናገሩት ነጥሮ ነው ያስታወስከው